በነፃ ሕሊናችን ካሰብነው ኢየሱስ ተሰቅሎ ለመሞት እስከመጣ ድረስ መሰቀሉ የተልእኮ ዋና ዓላማ እንጂ ያለ ፍቃዱ የመጣበት ዕዳ ሊሆን አይችልም። ተሰቅሎ መሞቱ የዓላማው መፈጸሚያ ከሆነ ደግሞ አይሁዶች ሊገድሉት ማቀዳቸው፣ ለዚያውም አምላክ ሆኖ ራሱ ባስተናበረው ነገር ሊያስወቅሳቸው አይችልም። ነገር ግን ኢየሱስ አይሁዳውያን ከሮም ገዢዎች ጋር ተማክረው ሊሰቅሉት እንዳሴሩ ባወቀ ጊዜ በዮሐንስ ወንጌል ምዕራፍ 8 ከቁጥር 39 እስከ 40 ላይ የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገኙን ትፈልጋላችሁን በማለት ሲወቅሳቸው እንመለከታለን። ከአይሁዳውያኑ ጋር ተመሳጥሮ እሱን አሳልፎ እንዲሰቀል ሊሰጥ ያሰበውን የቅርብ ጠላቱንም የሰው ልጅ አሳልፎ ለሚሰጥበት ለዚያ ሰው ወየለት ያ ሰው ባልተወለደ ይሻለው ነበር፣ በማለት ሲዝድበት እናያለን። በማርቆስ ወንጌል ምዕራፍ 14 ቁጥር 21 ላይ ይሁን እንጂ ለሰው ልጆች መሥዋዕት ሆኖ ለመሞት ከመምጣቱ አንፃር በአይሁዶች ስራ የእሱ ዓላማ ስለተሳካ ነገሩን መተቸቱ ትርጉም አይሰጥም። ምክንያቱም አይሁዶች ሊገልጡ ባያስቡ ኑሮ የእሱ ዓላማ ከሽፎ በቀረ ነበርና። እናም ይህ ወቀሳው መሰቀሉ ወንጀል እንጂ ተልእኮ እንዳልሆነ እንድንገነዘብ ያደርግናል። እያወራን ያለነው በሞቱ ቤዛ ሆኖ ዓለምን ለማዳን ስለመጣ አምላክ መሆኑን ያስታውሱ። እናም ይህ ስጋ የለበሰ አምላክ በመጨረሻው ሌሊት አይሁዶች አሳልፎ ሊሰጡት ከመምጣታቸው ጥቂት ሰዓታት ቀደም ብሎ ወደ አምላኩ እንዲህ ሲል ጸሎትን ይለምናል። በማቴዎስ ወንጌል ምዕራፍ 26 ቁጥር 39 እንደምናገኘው አባቴ፣ ቢቻለስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን፣ አለ አምላኩን ይህን ጸሎት ይቀበለው ዘንድም በግንባሩ ተደፍቶ ሦስት ጊዜ የተማጸኑ ሲሆን ሉቃስ በወቅት ውስጥ የነበረው ጭንቀት እንደዚህ ሲል ይተረክልናል። በሉቃስ ወንጌል ምዕራፍ 22 ከቁጥር 44 ላይ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር በማለት በዛም ጊዜ የነበረው ጭንቀት በጣም ኃይለኛ እንደነበር ይገልጽልናል። በዚህም የተነሳ በድካም ያንቀላፉትን ሐዋርያት ከእኔ ጋር እንዴት ጸሎት አላደረጋችሁም ብሎ ሲወቅሳቸው እንመለከታለን። በማቴዎስ ወንጌል ምዕራፍ 26 እስከ ቁጥር 40 ላይ ከእኔ ጋር አንድ ሰዓት እንኳን ልትተጉ አልቻላችሁምን? በማለት ጥያቄ ሲያቀርብላቸውና እሱ በሚያደርገው ልመናና ጸሎት እነሱ ደክሟቸው ስላረፉ ሲወቅሳቸውን እንመለከታለን ሐዋርያቱ ባንቀላፍበትና ኢየሱስ ብቻውን በቀረበት ሰዓት አንድ ነገር ተከስቶ እንደነበር ሉቃስ ይዘግባል። እሱም ከሰማይ ሊያበረታው የመጣ መልአክ ነበር። በሉቃስ ወንጌል ምዕራፍ 22 ከቁጥር 43 ከሰማይም መጥቶ የሚያበረታ መልአክ ታየው ይላል። ወደ ዋናው ነጥባችን ስንመለስ ታዲያ ኢየሱስ በአይሁዶች እጅ እንዳይሰቀል በእምባና በትጋ ጸሎት ሲያቀርብ አምላኩ ልመናውን እንደሚሰማው በሙሉ እምነት እንጂ እንዲሁ በተስፋ እንዳልሆነ አልዓዛርን ከሞት ካስነሳ በኋላ እንዲህ ሲል የተናገረውን ማየት እንችላለን። በዮሐንስ ወንጌል ምዕራፍ 11 ከቁጥር 41 እስከ 42 ላይ አይኖቹን ወደ ላይ አንስቶ፣ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁሉ ጊዜም እንደምትሰማይ አውቃለው በማለት ይናገራል። እናም ኢየሱስ አይሁዶች እንዳይሰቅሉት ከጸለየው ፈጣሪ ልመናውን እንደሚቀበለው ምንም ጥርጥር የለው። ነገር ግን የእምነቱ መምህራን ኢየሱስ ይህንን ጸሎትን ያቀረበው በስጋው ባህሪ ሲሆን ለሰዎች ምሳሌ ለመሆን ነው ይላሉ። ይሁን እንጂ ይህ መሟገቻቸው በሶስት ምክንያቶች ውኪው ሲሆን እናያለን። አንደኛው ይህንን ነገር ሲናገሩ ኢየሱስ ስጋ የለበሰ አምላክ አለመሆኑ ነው። ይህም አምላክ ስጋ ለብሰዋል በሚለው የባለፈው ተከታታይ ቪዲዮችን አይተነዋል። ሁለተኛው ኢየሱስ በስጋው ባህሪም ቢሆን እንኳን ጸሎትን ተቀባይነት ማግኘቱ የማይቀር መሆኑ ነው። ከላይ የጠቀስነው የአልዓዛርን ታሪክ ካየነው ኢየሱስ ጸሎትን ያቀረበው በስጋው ባህሪ ነው። አምላክ ደግሞ በስጋው ባህሪ የሚለምነውን ሁሉ እንደሚቀበለው አባት ሆይ ስለ ሰማኸኝ አመሰግንሃለሁ፣ ሁል ጊዜም እንደምትሰማኝ አውቃለሁ በማለት መስክሯል። እናም ጸሎቱ ተቀባይነት የሚያጣበት ምንም አይነት ምክንያት የለም። ሦስተኛውና የመጨረሻው ኢየሱስ ለሰዎች ምሳሌ ለመሆን ጸሎት ካቀረበ ልመናው ተቀባይነት ማጣቱ ምክንያታዊ ሊሆን አይችልም ነው። ማንኛውም ለሰዎች ምሳሌ እንዲሆን የምናደርገው ነገር በተጨባጭ መታየት እንዳለበት ግልጽ ነው። ኢየሱስም ለሰዎች ምሳሌ ለመሆን ጸሎት ካቀረበ ልመናው ተቀባይነት ማግኘት አለበት፣ ካልሆነ ምሳሌ ሊሆን አይችልም። ምናልባት ፈጣሪ አንዳንድ ጊዜ ጸሎትን እንደማይሰማ ለማሳየት ካልሆነ ብቀ። እናም በአንድ በኩል ለሰዎች ምሳሌ ለመሆን ጸሎት አቀረበ እያልን በሌላ በኩል ጸሎቱ ተቀባይነት አላገኘም የምንል ከሆነ ሁለቱ ሐሳቦች ይጋጫል። ቪዲዮን እስከ መጨረሻዎች እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።